ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ነገር መተናል። ከለትለት እንግዲህ እኛ ኢትዮጵያውያን ስደተኞች ማለት ነው ህይወታችን የውሃ ሽታ እየሆነብን ነው። ከለትለት በአንድም በሌላም ባልታሰበ አደጋ ህይወታችን እያለፈ ነው፣ በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ እቺ እህታችን ቲክቱከሯ ማለት ነው የእሷ አስክሬን ኢትዮጵያ ገብተዋል ማለት ነው። ከእቃዋ ጋር እንግዲህ ካርጎ ተደርጋ ኢትዮጵያ ገብታለች። ከእሷ ጋር እንግዲህ አስራ ሰባት አስክሬን እንደ ገባ ወደ ኢትዮጵያ ሰምታችኋል ማለት ነው። ይሄ ሁሉ ስደተኛ ነው። በአንድም በሌላም በባህርም በምንም በምንም ወደ ኢትዮጵያ የሄደ ማለት ነው። እችም እህታችን እንግዲህ በድንገት ነው ህይወቷ ያለፈው። ባልታወቀ ነገር የልብ ህመም አለባት ነው የተባለው እስካሁን ድረስ ትክክለኛው ነገሩ የታወቀ ነገር የለም። የልብ ህመም ስላለባት ነው የተባለ እንጂ ኖርማን ጤናማ ሁና ማታ ላይ ላይብ ላይ ሁና ጠዋት ነው ሞተች ተብሎ የተደወለ። በጣም በሚያሳዝንና በሚያሳቀቅ ሁኔታ ማለት ነው። ያሳዝናል በዱባይ ማለት ነው። እቺ እህታችንም ደግሞ ሲ በጣም በሚያሳዝን ሁኔታ እንግዲህ ትምህርቷን ጨርሳ ተምራ ተመርቃ ማለት ነው ለወግ ማዕረግ ትደርስልኛለች ሲሉ ቤተሰቦቿ ባል እሳት አደጋ ህይወቷ አልፏል ማለት ነው። የዚችም ህይወት እንግዲህ ያለፈው በጣም በሚያሳዝንና በሚያሳቅቅ ሁኔታ ነው። ፎዚያ ተረፈ ትባላለች። በመቱ ከተማ የምትኖር ስትሆን እንዲሁም ደግሞ ፋርማሲስት ናት ማለት ነው። በጣም ያሳዝናል። እንግዲህ በአንድ ቤት ውስጥ እሷና የባጃጅ ሹፌር ባጃጅ ባለ ባጃጅ ጓደኛዋ እንዲሁም ደግሞ ሌላ ጓደኛቸው ሆኖ ሶስቱ ነው ቤት ውስጥ ባሉበት ሰዓት ስቶፕ ላይ በጣደችው ሻይ ጥዳ ነበረ። በዛ ምክንያት ቤት ውስጥ ደግሞ እንግዲህ የጋዝ ውድነት የነዳጅ ውድነት ኢትዮጵያ ውስጥ እንደምታዩት ነው። እና ነዳጅ ውድ ስለሆነ ገዝቶ ቤት ውስጥ የማስቀመጥ ልምድ ሆኗል ኢትዮጵያን ማለት ነው እና ያ ጋዝ እና ፒያሳት ይገናኝ እና ፈንደቶ ቤቱ ሁለት ሰርቪስ እስከ ሙሉ እቃቸው እንዲሁም የእሷ ህይወት አልፏል፣ በአሰቃቂ ሁኔታ እንዲሁም ፍቅረኛዋ እስ በእሳት ተቃጥሎ እሷን ለማዳን ሲል እሱም ሆስፒታል እንዳለ ሌላም አብሯት ከነበሩ ጓደኛቸው እሱም እንደዛው ሆስፒታል እንዳለ ነው ተቃጥለው ያሉት። ፖሊስ ምርመራውን እያጣራ ነው። በጣም በሚያሳዝን ሁኔታ እቺ ደግሞ የልጅናት የምታየዋት ማለት ነው። በጣም በሚያሳዝን ሁኔታ በቤሩት በትላንትናው እለት በመኪና አደጋ ህይወቷ አልፎ ተገኝታለች። በጣም ያሳዝናል ማለት ነው። የአንድ ልጅ እናት ስትሆን የሀዲያ ተወላጅ ናት። እናችንም ልጅ ደግሞ አፋልጉኝ ብሎ ጉርሻ ፔጅ ቤተሰቦቿን አፋልጉኝ በማለት ለጥፎ ነበረ። እናት አባት ባይኖራትም እህት ወንድሞች እንዳሏትና ሀዲያ ውስጥ ተወልዳ ያደገች እንደሆነች ቤተሰቦቿ ተገኝተዋል። በጣም ያሳዝናል። እንዲሁም የስድስት ዓመት ልጅ አላት። በቤሩት ውስጥ አግብታ የወለደቻት ልጇንም እንዳያችሁት ነው። ሲቀጥል ደግሞ በጣም በሚያሳዝንና በሚዘገነን ሁኔታ ሶስት ሀበሾች ናቸው ከእሷ ጋር በመኪና አደጋ ህይወታቸው ያለፈው ተብለዋል። ግን እስካሁን የወጣው የዝች ብቻ ነው። የእነሱ ቤተሰቦቻቸው ተገኝተው ይመስለኛል። በጣም ያሳዝናል ማለት ነው እቺ የምታምር እቺ ቆንጆ እህታችን እውነት በጣም በቆንጆ ቆንጆ ናቸው፣ እንዳለ የሞቱት በጣም ነው የሚያሳዝኑት። የዱባውም ቆንጅዬ ናት፣ እች በጣም ቆንጆ ናት። ያሳዝናል። ህይወት እንደዚህ ናት እንግዲህ አለን ስንል የለንም ነው። እና እህታችን ቤተሰቦቿ ተገኝተዋል። ወጥቶ ከመቅረት ፈጣሪ አምላክ ይሰውረን። እኛ ስደተኞች በአንድም በሌላም እንግዲህ ያው ስክሪናችን ወደ ኢትዮጵያ እንደተጓዘ ነው በየጊዜው ዛሬም እንግዲህ ከቢይሩት የዝች እህታችንን እንግዲህ አስክሬን ቤተሰብ እባካችሁ ተባበሩን፣ አስክሬኗን ለሀገሯ አብቁለን ሲሉ ተገኝተዋል። እህት ወንድሞቿ ማለት ነው። አፋልጉን ተብሎ የነበረው ቤተሰብ አለን ብለው ወጥተዋሉ። ያማል፣ ያሳዝናል። እንዲሁም ልጇን ጥላ ነው የሞተችው። እችም የዱባይዋም ልጇን ጥላ እችም ልጇን ጥላ የዝች ደግሞ የስድስት አመት ልጅ ናት። በጣም በሚያሳዝን ነገር ማለት ነው እና ቅስም የሚሰብር እባካችሁ አንድም በሌላም የሆነ ነገር ሲደርስባችሁ የሆነ ነገር ስትሆኑ ብቻ አላቅም ቤተሰብ ፍለጋ ከመሄድ መጀመሪያውኑ የቤተሰብ አድራሻ ለምታቁት ለጎረቤት፣ ለጓደኛ ብሰጡ፣ አብሯችሁ ላለ ሰው አድራሻችሁን ብታሳውቁ በጣም አሪፍ ነው። ምክንያቱም ህይወት ካለፈ በኋላ እንደዚህ መሆን በጣም ያሳዝናል። ስትፈለግ እንግዲህ ሆስፒታል ነው የተገኘችው። በጣም የምታምር ቆንጅዬችን የመሰለች ልጅ አለቻት። የስድስት አመት ልጅ ናት። ያማል ከምር። ቤተሰብ ምን ያክል ቅስሙ እንደሚሰበር እቺ ሕፃን እስካለ እናት መቅረቷ በጣም ነው የሚያሳዝነውና እንግዲህ በመኪና አደጋ ነው፣ በድንገት ነው ህይወቷ ያለፈው። እችም እናት ከባድ ነው ማለት ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን እና አብራት የምትኖረ ሀበሻ ስትፈልጋት እንደነበረ ፈልጋት አጣቻት። የት ገብታ ነው፣ የት ሂዳ ነው እያሉ ልጇን እዚች አብራት የምትኖርበት ጋ ነው ጥላት እንግዲህ የወጣችው። በአጋጣሚ ሶስቱ ነው በወጡበት ነው እንደዚህ የመኪና አደጋ የደረሰባቸው ማለት ነው። በጣም ያሳዝናል። ከባድ ነው። ራሳችሁን ጠብቁ። የምር እኔ በጣም የሚዘገንን ነገር ብቻ ነው እየሰማን እያየን ያለ ነው። እግዚአብሔር ከእንደዚህ አይነት አደጋ ይሰውራል። የዱባዩም እህታችን እንግዲህ ለቤተሰቦቿ መጽናናትን ያድልልን፤ ለአባቷ፣ ለእናቷ፣ ለወላጆቿ በተለይ ከምንም በላይ ና ለልጆቿ ቅስም የሚሰብር ሀዘን ስለሆነ ሁሉንም ቤተሰብ ያጽናናልን ማለት ነው ህይወታቸው ያለፈው በሞላ አንድ ሰው ከሀገሩ ሲወጣ ያልፍልኛል ልሰራለው ለወጣለው ብሎ ነው። ግን እንደዚህ ሆኖ ደግሞ አሟሟታችን እንደዚህ የከፋ ሲሆን በጣም ይከብዳል ማለት ነው እና ከእለት ለት የተለመደ ነገር ሁኗል የኛ ነገር። እና የዚች ልጅ ቤተሰብ እንደተገኙ ነው መነግራችሁ። አፋልጉን ተብሎ ነበር። ብዙ ኢትዮጵያን በሼር በማድረግ በየቦታው በማሰራጨት ቤተሰብ አለን ብለው በድንጋጤ ሚዲያ ላይ ባዩት መጥተዋል ማለት ነው። ያማል ከባድ ነው። የእውነት ልጅቷ በጣም ልቤን ሰበረችኝ። ጻኗ ማለት ነው። በስድስት አመቷ እናቷን ስትነጠቅ፣ ያውን በሞት ያውን በድንገተኛ አደጋ ይህኔ እናት ከባድ ነው። አይ ሰው ከንቱ እኮ ነው ከምር፣ እኛ ኮ በጣም ከንቶዎች ነን አማረባ ለዝቹ ነው ምንባላ፣ ለዝቹ ነው ሁሉ ነገር የኔ ነው የኛ ነው ይላል ባንድም በሌላም በብሔር በሃይማኖት በተለያየ ቁሳቁስ ምድር ላይ እንጣላለን። ህይወት እንደዚህ ጭልፍ አድርጋን እነዚያ አሁን ሶስቱም ያመጣውላችሁ ወጣቶች እንግዲህ በድንገት ህይወታቸው ያለፈ ነው። ያቺም የእሳት አደጋ ነው ህይወቷን ያጠፋው ቤት ውስጥ ማለት ነው። እችን የመኪና አደጋ ያችን እህታችን እንግዲህ እስካሁን ድረስ ይሄነው ተብሎ የታወቀ ነገር የለም። የልብ ህመም ስላለባት በልብ ህመም ነው ነው የተባለችው። ማታ ላይ ብላ የነበረችው ልጅ ነው ጠዋት ሞተች ተብሎ የተደወለው ማለት ነው። ያማልም ያሳዝናልም ይከብዳልም። እግዚአብሔር ከእንደዚህ አይነት አደጋ ይሰውረን ሁላችንም። ወጥቶ ከመቅረት እንግዲህ ፈጣሪ ይሰውረን። በጣም ነው ቅስም የሚሰብረው። ሀገራችንንም ሰላም ያድርግልን ኢትዮጵያን ህዝቡ በስደት አለቀ። የሀገራችን አፈሩም ናፈቀን። አይገርማችሁም? ለመቀበር እንኳን ማለት ነው። ኢትዮጵያ ልጆችሽ አለቁ እንደዚህ ባንድም በሌላ ይህ ያሳዝናል። እንግዲህ ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። ከባድ ነው እንግዲህ። ማናት የትናት ስትባል የነበረችው የሀድያ ተወላጅ ስትሆን፣ ቤተሰቦቿ ተገኝተዋል። እናት አባት የላትም፤ እህ ወንድሞቿ አለን ብለዋሉ እግዚአብሔር መጽናናቱን ያድላችሁ፣ ነው ምለው ሌላ ምንም አልልም። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ ሰዎች እንዲረዱ ማለት ነው። ለዚች ልጅ አስክሬኗ ቢያንስ ወደ አገሯ እንዲበቃ ማለት ነው። ሁላችንም እጃችን እንዘርጋ። ላለው ሰላማችሁ ይብዛ፣ ወዳችኋለሁ። አዳዲስ ነገር ሳገኝ እዤላችሁ መጣለሁ። ነፍሲ ማር ነፍስሽን ባጸደገነት ያኑረው። ከድንገተኛ አደጋ ደግሞ ሁላችንም ስደተኞችን እግዚአብሔር አምላክ ይጠብቀን። ሌላ ምንም ምንለው ነገር ስለሌለን በአንድም በሌላም ባልታሰበ ነገር ስደተኞች ህይወታቸው እያለፈ ነው በተለያየ ምክንያት ችግር ካለ ለቤተሰብ አሳውቁ ማለት ነው እውነት ያማል ብዙ ነገር እየተወራ ነው ስለዚች ልጅም ማለት ነው ተጠጣ ነበረ ተሰክር ነበረ አምሽታ ተመጣ ነበረ የሚሉ መረጃዎችም ቲክቶክ ላይ እየተዘዋዛሩ ነው ያሉት እውነቱን እግዚአብሔር ነው የሚያውቀው ብቻ ከባድ ነው አንድ ሰው ከሞተ ጥሩነትም መጥፎነትም በዛን ልክ ነው የሚወራበት ማለት ነው እና እግዚአብሔር አምላክ ይሰውረን ከእንደዚህ አይነት አደጋ ከእንደዚህ አይነት ሞት መድሀኒያ ለሙላችን የሚሰውረን እግዚአብሔር አምላክ ለሀገራችን በሰላም ያብቃን። እሚያገራችን ቢያንስ እንኳን ህይወታችን እንኳን አገራችን ላይ የለፍ ደስታችን ሰርጋችን ባያልፍ ማለት ነው። የእውነት እኔ በጣም ናፈቀኝ ይሄ ቀን ሀገር ገብቼ የማየው ማለት ከማየው ከምሰሙ ፍርሃት ውስጤ ላይ እያደረብኝ ነው። በድንገት ሰው ይወጡ ሲያልፍ፣ እኔስ ነገ የኔ ጣስ ምንድን ነው የሚለው ነገር በጣም ያሳስባል። እግዚአብሔር ይሰውረን ከእንደዚህ አይነት ነገር ነው ምለው። እኔ ማለት በጣም ቅስሜ የተሰብረዋል። ሰሞኑን በተለይ በማጣቸው እህቶቼ ጓደኞቼ ሚዲያ ላይ በማየው ቅስሜ ይሰብራል።